እና ምን ሊፈልገ ነው ወንድም አለም አሁን መስፈርትም ከይቅርታ ጋራ ሁሉ ሰው እዚህ ያለው ወንድም እህቶቼ በሙሉ ከዚህ በፊት ሸር ያደረገ ነገሮች ነበሩና ከአንድ ከአንዳንድ ስሜቶች የተነሳ ነው። ይቅርታ አሁንም ነገም የሆነ ነገሮች ይፈጠራሉ፣ ግን በአንዳንድ ነገሮችን ካለመስማማትና ካለመግባባት ነው። ደስ የማይል ነገሮችንም ከእኔ የማይጠበቅ ነገሮችንም ነበሩና እነኛ ነገሮችን ይቅርታ ነው አሁን በቅርብ ዘመዶቻችን እና በእህት ወንድሞቻችን ነገሮች ተፈተዋል። ከልጆች እናት ጋራ በጣም መወዳት የሚያከብራት በዚህ ምድር ላይ እንቁ አለች የተባለች የልጆች እናት በጣም መወዳት እና የሚያከብራት ባለቤት ናት። እና ያ ነገር መስፈርቶች ምናምንም ሲያቀረብ ኖር ያለው እውነት ነው ግን ከእንግዲህ በኋላ ካንስል እንድታደርግልኝ እፈልጋለሁ። ከቅርታ ጋራ ደግሞ ንሸር ያደረጋችሁት በእግዚአብሔር ይዛችኋለሁ። ለልጆችም ለሚቀጥለው ሰውን ጥሩ አራያ አይሆንም። እኔም ቆም ብዬ በአንዳንድ ስሜት ተነስቼ እንደዚህ ማድረግ አልነበረብኝም እና እህት ወንድሞቼ ድሌት እንዲታረጉልኝ በዛ አጋጣሚ ጠቅ ፈልጋለሁ። በእግዚአብሔር ተንኪ ዳድዬ በጣም አንተም እውነቱን ለማወቅ ያደረገው ጥረቱን በጣም ከልብ ያመሰግናለሁ። ተንኪ እናንተ ብትሆኑ ምን ታደርጋላችሁ? ይቅርታ ታደርጋላችሁ? አስተያየታችሁ ኮሜንት አድርጉልኝ። ይህ ሰውዬ ነው ከቀናቶች በፊት ይች በምስሉ ላይ የምትመለከቷት ማለትም መኪና ውስጥ ነዋ ሪያክት የምታደርገው ትዳር ታገናኛለች። ሚስት የሌለው ባል የሌለው እያለች ፊት ለፊት ማስገባት ትፈልጋለች ቪዲዮው፣ ምክንያቱም በድብቅ ባል ሚስት እያላቸው ተጨማሪ ሊፈልጉም እንዳይመጡ ማለት ነው። ይህ ሰውዬ ሚስት እፈልጋለሁ ብሎ መስፈርቱን እየተናገረ ነበር ከቀናቶች በፊት። አጥፍቻለሁ ይቅርታ ነው ያለው። እናንተ ብትሆኑ ምን ታደርጋላችሁ? ያላችሁትን ያለውን ሰማችሁ አይደል? ግን የዛን ለታ መቶ ከተጋለጠ በኋላ ማለት ነው ሚስቱ መታ ካጋለጠችው በኋላ በየቤቱ እየዞረ በየቲክቶኩ ቤት እየዞረ እኔ ኢኖሰንት ነኝ እሷ ኦብሰስ ሆና ነው በኔ አብሬያት ስላልሆንኩኝ ለሌላም ሰው እንዳልሆን ብሎ ተጸጽቶ ያንን ያረገውን ተጸጽቶ አርፎ ዝም ብሎ የማሰቢያ ጊዜ ለራሱ ሰጥቶ ቁጭ እንደማለት በየቤቱ እየዞረ የእሷን ስም ሲያጠፋ ነበር። እሷ እሱ አውብሰሱና ነው ብሎ። እቺ ሴትዮ ቤተሰቦቿ ሁሉ ነው ያፈሩባት፣ አላገባዋትም ሲል ማለት ነው። ቤተሰቦቿ ሁሉ እንዲያፍሩባት ነው ያረገው ባልሰራችው ስራ። ዝም ብላ ልጆቿ እንደወለደች ነው ያረጋት እና እኔ ችግር የለውም፣ ገባችሁ? ይቅርታ መጠየቁ ችግር የለውም። አንዴ ካጠፋችሁ ግን በስህተት ላይ ስህተት በስህተት ላይ ስህተት እየደራረበ ማለት ነው። በየቤቱ እየገባ ንጹህ ነኝ እኔ፣ ምንም ያረኩት ነገር የለም እያለ ማለት ነው። በየቤቱ በየቤቱ እየገባ እችን ሴትዮ እሷ ኦፕሰስ እንደሆነች እሷ መጥፎ እንደሆነች ሲያረግ ነበር። እና አይሆፕ እኔ ዩ ኖ ሰው ትዳር ላገናኝ እንጂ ላፋታ አይደለም፣ ግን አይ ዶንት ኖ እንዴት አድርጋ ከዚህ ሰው ጋር እንደምትኖር ማለት ነው። ቢኮዝ ይሄ ካዲ አንዴ አይደለም እንደ ጴጥሮስ ሶስት አራት ጊዜ ነው የካዳት። ከጴጥሮስ የባሰ ካዲ ነው። እውነት ለመናገር እንደዚ አይነት ሰው እኔ ሪስፔክት አላደርግም። ባለጌ ሰው፣ የትልቅ ሰው ቅሌታም፣ ባለጌ እኔ ደግሞ ቤቴ መተሄን አድርገ ማለት ነው። ይሄ ባህላችን አይደለም፣ እንደዚ አይነት ነገር መኖሩ ምናምን ትላለ ማለት ነው። አንተ ውርደታም ሚስትን ብቻ አይደለም ያዋረድከው፣ ልጆችንም ነው ያዋረድከው። ልጆችንም፣ ቤተሰቦችንም፣ እሷንም የሚያቋትንም ቤተሰቦቿን ሁሉንም ሰው ነው ያዋረድከው። በአንተ ይቅርታ ራሱ ብትል በት ይቅርታ የሚታለፍ አይደለም። ካንዴም ሶስት አራቴ በየቦታው እየዞርክ ካዲ ስለሆንክ ማለት ነው። እኔ እንኳን ገብቼ እስቲ አምጣት፣ ከዛ በኋላ ነው ንጽህናን ማውጣለህ ብያለሁ። ሰው ቤት ገብተህ እንደዛ ስትቀባጥር ማለት ነው ቪዲዮ ልካውልኝ እና በጣም ባለጌ ሰው ነው፣ ጋይስ እውነት ለመናገር ማለት ነው። የሱ ይቅርታ ባፈንጫችን ይውጣ። ደግሞ ቪዲዮ ዲሊት አርጉልኝ ምናምን አታፍርም እንዴ? ማን ነው ዲሊት የሚያደርግልህ? ባለጌ ባለጌማ ማ በደንብ ነው እንዲሁም፣ እድሜ ልክን ይሄን ቪዲዮ እያየ ይጸጽት ስትይ ሲንሸራሸር ይኖርልሃል። አንድ የወጣ አሁን ደግሞ ያንተ ቪዲዮ ዲሊት ስናረግ አልታየ። በመጀመሪያ መተተጸጸተ ይቅርታ ብትጠይቅ ኖሮ ሰው ይረሳል ነበር 2 3 4 ግን እየደጋገምክ ማለት ነው ራስን ለማንጻት እሷን ቆሻሻ ለማድረግ አርፎ የተቀመጠችዋን ልጆቿን የምታሳድግ ንጹህ፣ የዋህ፣ መልካም ሴት ባለ ከእንደዚህ አይነት አጋጣሚ ይሰውረን ነው። ሌላ ምንም አይባልም። አንዳንድ ጊዜ እኛ ብቻ ራሳችንን ብንጠብቀው ምንም ዋጋ የለውም። የትዳር አጋራችን ወይ ደግሞ አብረነው የምንኖረው ሰው በጣም ወሳኝ ነው። በዙሪያችን ያለ ሰው ደህና እንዲሆን፣ ጤነኛም እንዲሆን፣ ጥሩ ልብ እንዲሰጣቸው፣ ጥሩ አስተሳሰብ እንዲኖራቸውም ማድረግ ነው። ሚስት ልጆቿን ይዛት ዳሯን አክብራ ቤት ቁጭ ብላ ባለችበት ባሏ ፊልድ ሂዷል፣ ለስራ ወጥቷል፣ ባለችበት ቲክቶክ ላይቭ ላይ ሚስት እፈልጋለሁ ብሎ ታይፑን እየተናገረ ነው። እየሰማችሁ ካላያችሁት ቪዲዮ ሊንኩን ዚ ኮሜንት ጋር አስቀምጫዋለሁ። ይህ ቪዲዮ ስለ እሱ ነው የሚያወራው። አስባችሁታል። እናንተ በእሷ ቦታ ብትሆኑ ምን ታደርጋላችሁ? ዛሬ ላይ ወጥቶ ይቅርታ ጠይቅ ያለው፣ በወዳጅ ዘመድ ታርቅ ያለው ይቅርታ ታደርጋለች ግን የማይሽር ጠባሳ ጥሎ ነው የሚያልፈው። እንደዚህ አይነት ነገር ማለት ነው ለትዳር ለልጅ ሲባል ብዙ ነገር ይሆናል። ግን እንደዚህ አይነት አጋጣሚ ሲፈጠር በቃ መቼም የማይድን ጠባሳ ሆኖ ነው በየችው በእንደዚህ አይነት ወሬ በተወራ ቁጥር ትኖራለች። ብራ ይቅርታም ታደርጋለች። ግን መቼም የማይሽር ጠባሳ። ከሰሞኑ አንድ ቪዲዮ እያዩ ነበረ። አቢሊ ወይኗ ልጅ አንድ ቪዲዮ ሰርቶ ነበርና እሱም ከዲጂታል ታቱ እራሳችሁን ጠብቁ ነበር የሚለው እና ዲጂታል ታቱ አልገባኝም እና ቪዲዮን ገብቼ በምመለከትበት ሰዓት በዚህ ሰዓት የምትናገሩት ሚዲያ ላይ ወጥታችሁ የምትናገሩት ነገር በሙሉ በቃ ይቀመጣል ዳታ ነው። ነግጧት ልጆቻችሁ፣ ፋሚሊያችሁ፣ ቤተሰባችሁ፣ ራሳችሁም እድሜያችሁ በሄደ ሰዓት በምታዩበት ሰዓት የማታፍሩበትን ነገር ነው ሰርታችሁ ማስቀመጥ ያለባችሁ ሲል ነበር የተናገረው እና በዚህ ሰዓት ደግሞ ስግጥፍምስ በሚል ትሬንድ በበዛበት ሰዓት የማይሆን የማይሆን ነገር አንዳንድ ጊዜ ከራሳችን ጋር መቅረት ያለበትን ታሪክ ከራሳችን ጋር መሆን ያለበትን ሚስጥር አድርገን መያዝ ያለብንን ነገር ለሌላ ሰው መማሪያ ይሆናል ብለን ግን ሁሌ የሚወጋንን እሾ ሁሌ የሚወጋንን መርፌ በላይፋችን ላይ ማስቀመጥ ነው የሚሆነው እና ሚዲያ ላይ ወጥተን ምን ማውራት እንዳለብን ምን ማውራት እንደሌለብን ቀድመን ከራሳችን ጋር አውርተን ቢወራ ምንም ችግር የለውም። ነገጧት ልጄ፣ የልጅ ልጄ፣ ቤተሰብ ትልቅ ሰኩኝ አርጅቼ ባየውም በህይወቴ ላይ ምንም ችግር አያመጣም ብለን የምናስበውን ነገር ብቻ ብናደርግ፣ ባይነኝ ምክንያቱም፣ አቤል እንዳለው በዚህ ሰዓት ምንም ነገር ሶሻል ሚዲያ ላይ ከወጣ ማጥፋት ወይ ደግሞ መሰረዝ ቢኖርም ኦሪጂናሉ ቪዲዮ ቢሰረዝም የተለያዩ ሰዎች ጋር ሊኖር ይችላል። እንዳልኖረ በምንም እርግጠኛ ልኖር አንችልም። ስለዚህ ከኛ አንደበት ከመውጣቱ በፊት ራሳችን አይከብደንም እኮ ምንም ነገር የሚያመጣብን ነገር የለም። ውስጣችን ጋር በመያዙ ገና ለገና ሰው ያስተምራል ብለን አስበን ራሳችንን ግን የሚጎዳን ነገር ከማድረጋችን በፊት መቆጠብ፣ ራስን መያዝ ጥሩ ነው ብዬ እላለሁ። እና ከእንደዚህ አይነት የትዳር አጋር፣ የትዳር ጓደኛ አላህ ይጠብቀ ነው። ሌላ ምንም አይባልም። ምክንያቱም እሷ ራሷን ጠብቃን፣ ንጹህ ሁና ራሷን ብጠብቅ ምን ዋጋ አለው ትዳሯ ላይ እንደዚህ አይነትን ከመጣባት እና ምንም ማድረግ አትችልም። ምናልባትም ይቅርታ አድርጋ አብራ ትኖራለች፣ ግን ሁሌም የማይረሳ የእግር እሳት ነው የሚሆንባት። እሱ ግን ዛሬ ሚዲያ ላይ ወጥቶ ታርቀናል እያለ ያለ ምንም ህፍረት እየተናገረ ነው። ምንም ማድረግ አይቻልም። ብቻ ትዳር ላይ አንድ ብቻ ጨብጭበው አንድ በሬ ስቦ የሚባለው ነገር በጣም ይሰራል። በአንድ ሰው ብቻ የሚሆን ነገር የለም። በሁለቱም ማለትም በባልም በሚስትም ነው ሊገነባ የሚችለው። ካልሆነ በጣም ያደክማል፣ በጣም ያለፋል። በጣም ያሳዝናል እንደዚህ አይነት ነገር አለ ይጠብቀን የትዳር አጋር ከላይ ነው ማለትም ከጌታ ነው የሚሰጠው ሲሰጠን ጥሩ እንዲሆን በየእምነታችን ዱዓ ማድረግ ግድ ነው ምን ችግር አለው ከሆነ ይሆናል ካልሆነ ይቀራላ የሚባል ነገር አለ ግን የሚቀር ነገር አይደለም ትዳር ወሳኝ ነገር ነው ልጆች የሚባል ነገር አለ የልጆች እናት ለልጆች እናት ዱዓ ማድረግ ለልጆች አባት ዱዓ ማድረግ ግድ ነው እኛ እንደፈለግን ማለትም ነገሮችን ችለናቸው ይዘናቸው ብንቆይም የልጆቻችን አባት ወይ ደግሞ የልጆቻችን እናት ምን አይነት ሴት ምን አይነት ወንድ መሆን እንዳለበት ውስጣችን ያውቀዋል፣ አይደለ? ያን ሰው ደግሞ ለማገኘት ዱ ወይ ደግሞ በእምነታችን ጸሎት ማድረግ ነው እና ሁላችንም በዛ ላይ መታገል አለብን። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሆኑልኝ። አስተያየታችሁን ጻፉልኝ። በቻናል ያዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ።